አብርሽ ምንም ቢፈጠር ምንም አይሞቀው አይበርደው። እሱ ቡታጅራ ላይ እንግዲህ ፍቅረኛሞችን እያፈቃቀረ ይገኛል። እነዚህ ደግሞ መታ በጣም ብዙ ነገር እያወጣች ነው፣ ቪዲዮ እያወጣች ነው፣ ፎቶዎችን እያወጣች ነው ነው እኔ እውነት አለኝ፣ አብርሽ ልቤን ሰብሮታል የእኔ ፍቅረኛ ነበረ እያለች እያለቀሰች ትገኛለች። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ስለ አብርሽ ሰሞኑን እየተወሩ ያሉ ነገሮች በጣም በሚያሳዝን ሁኔታ ደግሞ እኮ ያለፈ ሕይወት ነው አደለ። ከዚህ ጋር ደግሞ ሴት ስለሆነች ሴት ስላልሆነች አደለም። ዋናው ምን ያክል እውነት ነው የሚለው ነው መታየት ያለበት። ና ሲጀመር የሚያስመስል ሰው የሆነ ነገር ትይዙበታለችሁ፣ በሆነ ነገር ላይ ትደርሱበታላችሁ። እያስመሰለ እንደሆነ ና አሁን ለምሳሌ ነጽ የምታወራው አንድ አይነት ወሬ አይደለም። ማስመሰል ከፈለጋችሁ ደግሞ አንድ አይነት ወሬ አውሩ። የተለያየ ወሬ ስታወሩ እንደምታስመስሉ እየተደረሰባችሁ ነው። ሲጀመር ይሄ ተቀናጅተው ድራማ ለመስራት ፈልገው እንጂ እውነት የሚመስል ነገር የለውም። በእርግጥ እኮ ፍቅረኛው ልትሆን ትችላለች፣ እንደውም ነች እየተባለች ነው። ነገር ግን አሁን ላይ የመጡበት ሙድ እንደ ድራማ አድርገው እየሰሩት ነው ያለ እና ባለፈው ካወራችው ቪዲዮ ላይ አዲስ አበባ ሂጄ ሳገኘው በጣም ተቀይሯል ከሰውም አልቆጠረኝ ብላ ነበረ። ትናንትና ደግሞ እንግዲህ በደንብ ሳያጠኑ ሲመጡ እንደዚህ ነው የሚሳሳቱትና ትናንትና አዲስ አበባ ሄደሽ አግኝተሽዋል ማለት አብረሽን አግኝተሽዋል ወይ ሲሏት፣ አዎ አዲስ አበባ ሄጄ አግኝቸው ነበረ። ነገር ግን ያለኝ ነገር ምንድን ነበረ፣ ነጺ አንቺን ነው ማገባው። ይሄን እንደ ቪዲዮ መያዝ ትችያለሽ ማለት እንደ ማስረጃ መያዝ ትችያለሽ ብሎ ነግሮኝ ነበር። ከዛ በኋላ ግን እኔንትቶ ሩታን ገባ እያለች ነው ታዲያ ከዚህ ጋር ነገሮቹ አልተምታቱ? በጣም ነው የሚምታቱት። እና በመቀጠል ደግሞ በጣም ብዙ ግራ የሚያጋቡ ነገሮች አሉ። እኔ ወደ ዲላ ሲሄድ ከሩታ ጋር እንዲሰራ ፈቅጄለት ነው የሄድኩት አለች። ግን እኮ ከዛ በፊት አብረሽ ከሩታ ጋር ተጣልቶ፣ ማን ነው ከፍቅር ጋር ተጣልቶ፣ ከፍቅር ጋር በተጣሉበት በትንሽ ጊዜያት ውስጥ ሩታ መጣች። ስለዚህ ሩታ ፍቅር የአብረሽ ፍቅረኛ አልነበረችም ማለት ነው። እች ልጅ መቼ ነው የነበረችው? ከፍቅር በፊት ነው ከፍቅር በኋላ ነው የነበረችው እንግዲህ ፍቅረኛም ነበረች ፍቅረኛም አልነበረች። ከዚህ ጋር ማንኛውም ሰው ያለፈ ታሪክ ያለፈ ሕይወት አለው። ማንኛውም ሰው እኮ ያለፈ ፍቅረኛ ሊኖራችሁ ይችላል፣ አይደል? የፍቅር ሕይወት አሳልፋችሁ ሊሆን ይችላል። ስለዚህ በሆነ በሆነ አጋጣሚ ትለያያላችሁ መጀመሪያ ከምትፋቀሩ ሰው ጋር ታዲያ ማለት ያኛው ሰው ሲያገባ የሆነ ነገር ሲደርስ ድንገት መቶ ፍቅረኛ የነበር ማለት አለ እንዴ፣ ማለት የማያስኬድ ነገር እኮ ነው። ከዚህ ጋር እያደረገችው ያለችው አሁን፣ ለምሳሌ ነዚህ ፍቅረኛው ከነበረች በጣም ነው የተሳሳተችው። መጀመሪያ ላይ ሩታ፣ ይሄን ያክል ከሩታ ጋር ጥልቀት ሳይገባ በፊት በጣም ብዙ ነገሮች እየተባሉ ነበር። ሩታ ፍቅረኛው አደለችው ሁን እየተባለ እየተወራ ነበራል። በዛ ሰዓት ምን ነበረች? ለምንድን ነው ያልተናገረችው ፍቅረኛ ነው ብላ? ታዲያ አሁን ልጁ ከፍቅር አልፎ ወደ ትዳር አለም ገብቶ ከዛ ደግሞ አሁን በቅርብ የልጅ አባት ሊሆን ነው። እና አሁን ምን ይጠበስ ነው ወሬው እኮ ከዚህ ጋር ማለት እሷ የምታለቅስበት ምክንያት ምንም አልተረዳኝም። ምን ምንድን ነው? ሩታን ፈትቶ ወደ እኔ ይምጣ ነው አባባሏ። እና ምንም ላይለወጥ ነገር ራስ ማዋረድ ነው የምለው እኔ ከዚህ ጋር። የምሬ ነው የምትለውጠው ነገር እስከሌለ ድረስ ከዚህ ጋር ብታወራ ምንም ፋይዳ የለውም። በቃ የተለያዩ ፎቶዎችን መለጠፍ ራስን ነው ዝቅ የሚያደርገው እንጂ ምንም ማለት ይከብዳል። ብቻ እና እነዚህ የምታወራ ወሬ ግራ የተጋባ ነው። ድራማ እየሰሩ እንዳለ ነው የምረዳው እኔ ማለት ነው። እራሱ ስልኩን ራሱ እንደፈለጋቸው አድርጉ ብለ ጥላውን የሄደችው አይደለ? እንዴት ነው አንድ ሰው ስልካችሁን ለሰው ሰጥታቸው የምትሄዱት? የማይመስል ነገር ለሚስት አትንገር። እና ድራማ ከሰራቸው ድራማ ስሩ እንጂ ይሄ ነገር ምንም የተቀናጃጀ ነገር ነው። በትክክል እንኳን የምታወሩት ነገር የለም።